ስማሃ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብፁዓን እለ ይሰደዱ በእንተ ጽድቅ ክቡር አባታችን መላከልውን አማረታየ የደብራችን ዋና አስተዳዳሪ የተከበሩ ወንድማችን ሊቀ ሰዩማን ንያስ ታችን ጸሃፊ የተከበራችሁ የቀወንት ቤተክርስቲያን እይንተ እግዚአብሔር አባቶች የቀወንት ኃይናት እንዲሁም ላይ ከለምስር ዲያቆናት፣ መምህራን፣ አባቶቼ፣ እናቶቼ እህቶችና ወንድሞች የሰንበት ትምህርት ቤት ሁላችሁም እስከ ሞት ድረስ ወደደን ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እንዲሁም በእናታችን በቅድስተ ቅዱሳን በንጽሕተ ንጹሐን እንደየ ክብራቸው በቅዱሳን በጻድቃን በሰማይታት ሁሉ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንኳንም ለዚህ ዕለት በሰላም አደረሰን አደረሳችሁ። እዚህ ዕለት የደረስነው በእኛ ጥበብ ሳይሆን በእኛ ጥረት ሳይሆን በእግዚአብሔር ቸርነት በእናታችን በድንግል ማርያም አማላጅነት ነው እና ያንሳል ቢጨመር ደስ ይለኛል። ሦስት አደርጉት። እለ ይሰደዱ በእንተ ጽድቅ እስመ ሎሙ መንግሥተ ሰማያት። ስለ ጽድቅ የሚሰደዱ ብፁዓን ናቸው። እንግዲህ ዛሬ ስለ ስደት ስናነሳ ሰማይቷ ቅድስት አርሴማ ብቻ አይደለችም። ሰላሳ አምስት ወንዶች ሰላሳ ዘጠኝ አብረው ከሰማይቷ ከቅድስት አርሴማ ጋር ደናግሎች እንዲሁም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በዚህ ዘመነ ጽዬ እያልን በምንጠረው ወርሃ ጽዬ የተሰደዱበት ዘመን ነው። ስለዚህ አበባዎች ደግሞ ይታያሉ ደምቀው። ይሄ ጽዬ ወደ ጽዬ እንዳንሄድና ትምህርቱ ወደዛ እንዳይቅስበን አበባ የሚታይበት ነውና፣ እነዚህ የምታዩቸው አበቦች አሁን በቅለው አሁን አድገው አሁን ያበቡ አደሉ። በሂደት እዚህ ደርሰዋል። አበባ በመጀመሪያ ሲታይ ያምራል። አሁን የምታዩት አበባ በምሳሌነት ለሰዎችም እንዲሁም ደግሞ በእናታችን በድንግል ማርያምም የአበባ ምሳሌ ሁሉ ይቀርባል፣ ይነገራል። አበባው በመጫ ይደርቅና ይረግፋል። መዝገቡ ለቃል ጽየ እንተ የተተነገፍ መዳህኔተ ህዝብ የቃል ማደሪያ የፍሬ ሙዳይ የሆነችው አበባ ለዘላለም አትረግፍም ተብሎ የተነግረላት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በዚህ አበባ ትመሰላለች። ነገር ግን ሌሎች ሁሉ የምታዩዋቸው አዝርቶች፣ አትክልቶች ሁሉ ከመብቀላቸው በኋላ በሂደት አድርገው አበባ ብሮ ከአበባ በኋላ ፍሬ ያፈራሉ። ታዲያ የሰው ልጅን እንዲሁ ይወለድና ያድግና በዚህ ሂደት ውስጥ ያብባል። የአበባ ዘመን አለው። ታዲያ ከዚያ ቀጥሎ ደግሞ ፍሬ ይጠበቅበታል። አሁን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ግን ይሄ ምሳሌው አይደለም። የሰው ልጅ ወይም የዚህ አበባ ታይቶ የሚጠፋ የእመቤታችን አበባነትና የመድኃኒ ዓለም መድኃኒ ዓለምን ያስገኘች ለዘላለም የማትረግፍን የሚላል ቅዱስ ያሬድ ሊቃውንቱ በዚህ በዘመነ ጽጌ በድጎ ያሳምርታል ይላል። ለዘለዓለም የማትረግፍ ሌላው ሁሉ ይረግፋል፣ ሌላው ሁሉ ይለወጣል፣ ሌላው ሁሉ ይቀየራል። ሌላው ሁሉ ዛሬ በልጽጎ የሚታየው ዛሬ ጉልበተኛ ሆኖ የሚታየው ዛሬ አእምሮ የሚታየው ዛሬ ጉልበተኛ ነኝ የሚለው ዛሬ አዋጭ ነኝ የሚለው ዛሬ ፈላስፋ ነኝ የሚለው ዛሬ ጠበብት ነኝ የሚለው ሁሉ ይረግፋል። የእናታችን የድንግል ማርያም ግን አበባዋን ፍሬዋን ለዘላ ዓለም ይኖራል። ክብር ምስጋና ለሰባት ተራሩ ታዲያ ይህንን ለዘላ ዓለም የሚኖረውን ፍሬ የተባረኩት የተመረጡት የታደሉት በልተው ለዘላ ዓለም በሕይወት በህይወት ይኖራሉ። እንደው ሐዋርያው ወንጌላዊ ቅዱስ ዮሐንስ በምዕራፍ ስምንት ስድስት አስራ ሀያ አራት ላይ ለሚጠፋ መብል አትልከሙ ይላል። ለሚጠፋ መብል አትፍሩ ይላል። ለሚጠፋ መብል ምን ትበሉ፣ ምን አትበሉ፣ አትፍሩ፣ አትልከሙ። አሁን ዓለም ደግሞ እየደከመ የሚታየው ነው የሚጠፋው። እራሳችሁን በደንብ አድርጋችሁ ስትፈትሹት አሁን የሁሉ መከራ የሁሉ ጠውረዳ፣ አሁን በእውነት ለስጋችን የምንደክመው ለስጋችን የምናደርገውን የምንጥረውን፣ ለነፍሳችን ምን ያህል ነው እየደከምን ያለን ብላችሁ ራሳችሁን ስታዩት እርቦውንም አናደርገው ከአስር አንዱንም አናደርገዋል። ግን ወየላዊ ለሚጠፋ ነገር ግን አትስሩ አንትልከሙ። ለማይጠፋው ድከሙ፣ ለዘላለም ለሚኖረው ድከሙ። እንግዲህ የእግዚአብሔር ልጆች ብፁዓን እለ ይሰደዱ ስለ ጽድቅ የሚሰደዱ የተመረጡ ናቸው። ዛሬ እንግዲህ የእናታችን የድንግል ማርያም ና ከነ ልዩን ከኢየሱስ ክርስቶስ እንዲሁም ከነ ሰሎሚ ጋር ከነ ዮሴፍ ጋር ተሰዳለች ብለናል እና እሷም ገንዘብ ፍለጋ፣ ምቾት ፍለጋ አይደለም የተሰደደችው። ቅዱሳን የሚሰደደው ለዚያ አይደለም። እኛ ደግሞ የምንሰደደው ለምንድን ነው ንገሩኝ። ለገንዘብ አይደ ገንዘብ ፍለጋ እኮ ምንም ጥያቄ የለም። ሌላው ሁሉ ዓለማዊው አሁን የምናየው ሁሉ እንዴት እንደሚደበቅብን ግራ ይገባኛል፣ እኔ ከእኔም ከራሴ ጀምሮ። ምክንያቱም ቅዱስ ጳውሎስም እባካችሁ ሥጋችሁ አይግዛችሁ እባካችሁ ሥጋችሁ አያጥቃችሁ እባካችሁ ለሥጋችሁ አትጠቁ ሥጋችሁ አያሸንፋችሁ። ሥጋው አሸንፎን አለም መከለውን ያያል። ዛሬ ያለው ግን ቅድም እንደነገርኳችሁ በኋላ የለም ከአንድ ቀን ከሳምንት በኋላ የለም። ለዚህ ለሚጠፋ ታይቶ ለሚጠፋ ናቸው። እነ ቅድስት አርሴማን ተመልከቷቸው። ዓለምን ንቀው የሚረግፍ የሚጠፋ መሆኑን አውቀው ይህ ዓለም አላፊ ነው ብለው፣ ሲለመኑ ምቾት እንኳን ሲሰጣቸው ይህ ዓለም ጠፊ ነውና የማይጠፋውን እመርጣለሁ ብለው ተሰደው ሂደዋል። ዛሬ ይህ ስደትን የናናንተን ያስተምረናልና ሁላችንም በዚህ በእናታችን በሰማይቷ በቅድስት አርሴማና እንዲሁም አብረው ከእሷ ጋር እንደው የሚገርማችሁ ከዚህ አብረው የሚያበረታቷት ነበሩ። እነዚህ ሰማይታት አሁን ያላቸው እነዚህ ሰባ አምስት ወንዶች ደናግል ወንዶች፣ ሰላሳ አምስት ሴቶች አብረው ከጎናውነ አይዞሽ ባትነበ በርቺ ባትነበ። ዛሬ ደግሞ የሚያበረታቱን ለስርቆት ነው ወይም ደግሞ ለክፉ ነገር ነው ወይም ደግሞ ሌላ ለሚጠፋው ነገር ከሆነ እንሰባሰባለን። በምን መንገድ ያገኘው ይህንን ሳንኪ፣ እንዴት ነው ሊያገኘው የቻለ ይሄ ሰውዬ? በምንም ይሁን በምን ይህንን አግንቶ ከሆነ እኔም እናንተ ምርጫችን ናችሁ። ያን ለማግኘት የማንዶ ቢገኝ በኩንታል አሽክሙኝና ልሙት። ለሙሰይን ቀራር ሰው አተበለው ቢሉት እንኳን አሽክሙኝና ልሙት። በቃ እንደባሁን ተሽክም ይወልሙት ነው ታሽክም ይወልሙት አይበለውም እኮ። አሁን እንደዚያ ነው። ምንድነው? በትንሹ የምንረዳው አሁን አሸክሙኝና ልሙት ይመስለኛል፣ ማለት ምክንያቱም አይበሉትማ። ሲበሉት እያየን አይደለም። የተቀበሉትን የሰበሰቡትን ሲበሉት አላየንም። በአንድም በሌላም መንገድ የተሰበሰበው ገንዘብ ሰዎቹ ትንሽ ነገር ሲያገኙ የተለያየ ምክንያት ይደረደርባቸዋል። በምን ምክንያትም ሊሆን ይችላል፣ በሌላም ምክንያት ሊሆን ይችላል። ሰብስበው ምንም ሳይሰሩበት፣ ምንም ሳይደርቡበት፣ ሳይበሉት፣ ሳይጠጡት ቤተሰብም ሳይረዱበት እንደው መጽጦን ፋክ ጋር ሳይገናኙበት ዝም ብለው ተሸክም ተሸክመው ልቁት አይነፈቱ። ስለዚህ አሁን የሲሆን ምን እየሰራን እንደሆነ ለራሳችንን ፈትሽ ይገባናል። አሁን የቅዱሳንን የሰማዕታትን የእነ ቅድስት አርሴማን የሌሎችንም ቅዱሳን ጻድቃን ሰማዕታት ከአምስት ስንናገር ወይም ደግሞ ገድላቸውን ስንናገር ወይም ደግሞ ስራቸውን ስንመሰክር ምስክሮች ስለሆኑ እኛም ስለነሱ ስንመሰክር፣ አሁን መስክረን በድ ካልሆነ በቀረ በተግባር መገኘት ግን አቅቶናልና በነሱ መንገድደን እንድንገኝ አምላካችን እግዚአብሔር ይርዳል። ሞኞቹ ነው አይደለም፣ የእግዚአብሔር ልጆች ሞኞች ብልጦቹ ነው። ምክንያቱም የፈለገው እንደምታውቀው ይሄ አይነገርም ነበር ለእናንተ ምክንያቱም ራሳችሁ እያያችሁት፣ እያየ ነው፣ በጋራ ነው፣ እያየ ነው ያለን እና ትናንትና የነበሩት ዛሬ የሉም። ዋዚ ያደረግባችሁ ማን ነው? በእውነት መንገድ እንዳትሄዱ፣ የእውነት ስራ እንዳትሰሩ፣ ለእውነት እንዳትመሰክሩ፣ ለእውነት እንዳትኖሩ፣ በእውነት በእውነት መንገድ እንዳትሄዱ፣ ቅዱሳንን እንዳትከተሉ፣ እግዚአብሔርን እንዳትከተሉ። ኧረ እግዚአብሔር ይቅር ይበለል። እግዚአብሔር ይቅር እግዚአብሔር በእውነተኛው መንገድ ይምራል። ስለዚህ አሁን አባታችን ወይም ደግሞ መድኃኒታችን ኢየሱስ ክርስቶስ ይህንን ጉዞ የተጓዘው እኛን ሊያስተምረን ሊባርከን ነው እንጂ ስደት የሚገባው አምላክ ሆኖ አይደለም። እናታችን ድንግል ማርያምም የአምላክ እናት ሆና እንጀራ እየለመነች ውሃ እየለመነች በግብፅ በረሃ የተሰደደችው የተሰደረችው እንጀራ ፍለጋ አይደለም፣ ገንዘብ ፍለጋ አይደለም። አሁን ቅዱሳን ሲሰደዱ ምናቸው? የእግዚአብሔር ወዳጆች ምስክሮች፣ የእግዚአብሔር ምስክሮች። ሰማያዊት ማለት ምስክር ማለት ነው። ምስክር ማለት ስለ እግዚአብሔር የሚመሰጡ እነዚህ ሰዎች አሁን ነገ የሚጠፋው ዛሬ የሚጠፋው ነገ ለዘለዓለም የሚኖረውን መርጠው ብዙዎች ናቸው። ብዙዎች ቅዱሳን፣ ብዙዎች ጻድቃን ስንት ዋን ስንጸንቋል ስለዚህ አሁን እነሱ ይሄንን ስለዚህ፣ ሲሄድ ይሄ ጠፊ ነው፣ ይሄ አላፊ ነው፣ ይሄ ቀሪ ነው፣ ይሄ የሚቀየር ነው። እኛን ግን ያን እንዳናደርገን ምንድን ነው? ጊዜያት የለኝም። ይሄን ስላቸው አሁን እንድትሰደዱ አይደለም የሚገርማቸው። ጊዜያት የለኝም። እንደው በብዙ ፈተና በብዙ መከራ መንግሥተ ሰማያት የሚገቡ ናቸው። እና መጽሐፈ አክሲማሮስ እንዲህ ይላል። በሚያዝያ በግንቦት ተዘርተው ዛሬ የሚያብቡ አሉ። ልብ ያስቆጠሩት ተመልከቱት። እንግዲህ በብዙ መከራ ውስጥ አልፈው ማለት ነው። በብዙ መከራው በዚህ መካከል ምናለ ፀሐይ አለ ከብቱ ይበለዋል፣ አዝሪት ያርጥም፣ ነገር ሲገኝ አራዊት ይበለዋል፣ ሌሎች ሁሉ ይተባበሩበታል። ምክንያቱም ድርቅ ነው። አዘበም ከዚያ ከግንቦት ከሚያዝያ ከመጋቢት ከግንቦት ጀምሮ ፀሐዩ እየተፈራረቀበት፣ አራዊቱ እየተፈራረቀበት፣ ሁሉ ነው እያረፈበት። በዚያ መከራ ውስጥ አልፈው አሁን የሚያብቡ አሁን የሚያፈሯሉ ደግሞ ዛሬ ተዘርተው ነገ የሚያፈሯል አሉ የሚገርማቸው በመስከረም ቢዘ ንገባ ሰው አለ በብዙ መከራ ውስጥ አልፎ በብዙ ችግር። ያ ሁሉ ሲሆን ግን እንደ ቅዱሳን ሰማዕታት መከራውን ታግሰው፣ ረሃቡን ታግሰው፣ ስደቱን ታግሰው፣ መከራውን ታግሰው ወደ እግዚአብሔር ይጓዛሉ። እሚያስፈራቸው ነገር የለም። ስለ ጽድቅ፣ ስለ እውነት ነው የሚሰደዱ። እንደዚህ ሰዎች ለውሸት አይደለም ቅድም እንዳልኳችሁ ለጥቅማ ጥቅም አይደለም፣ ለስልጣን አይደለም፣ ለገንዘብ አይደለም፣ እዚህ ሳንቲም ለማጠራቀም አይደለም። የሰማያዊ ቤታቸውን ለመስራት፣ የዘላለም መኖሪያቸውን ለመስራት፣ ወደ አባታቸው ርስት ለመግባት ነው። ሰማያዊ ርስት አለን። የእግዚአብሔር ልጆች ማንም የማይከለክለን የማንከለከልበት የአባታችን ርስት መንግሥተ ሰማያት፣ በአባታችን ቤት የምንከብርበት ለዘላለም የምንኖርበት እንዲያው ጥቁርናችሁ ቀይናችሁ ቋንቋ ታውቃላችሁ አታውቁም፣ ሀብታላችሁ የላችሁ ማንበል ክብር ምስጋና ለስም አጠራው። አሁን አያችሁ፣ ይቺ የኢየሩሳሌም የመንግስተ ሰማያት ምሳሌ የሆነችው ቅድስት ቤተ ክርስቲያን ተመልከቷ፣ ተመልከቱ። አሁን ስትገቡ ማንጠየቃችሁ ወገኖች፣ አሁን ከየት ነው የመጣችሁ ተብላችኋል? ሳትከፍሉ እንዳትገቡ ተብላችኋል? ቋንቋ ተጠይቃችኋል? ይቺ የመንግስተ ሰማያት ምሳሌ ናት። ልብ በሉ። እንደ ልባችሁ ገብታችሁ እልል እያላችሁ እያመሰገናችሁ የቻላችሁ አስቀድሳችሁ ያልቻላችሁ በደረሳችሁበት መጥታችሁ ማንም ሳይከለክላችሁ ከየት ነው የመጣችሁ ሳትባሉ። ክብር ምስጋና ለስም አተራረ ሰ ዓለሙንም አያያችሁት እንዴ እዴ የትም ቦታ ስመሄድ እ መመዘኛ አለን እኮ ዓለም ከልብሳችሁን ከጫማችሁን ጀምሮ ቦታ የሚመረጥልን አለን እኮ። ግን የእግዚአብሔር ቤት እንዲህ አይደለም። የአባታችን ቤት እንዲህ ግን የአባት ቤት እኮ ታዲያ እንደ ልጅ እኮ በአባቱ ቤት እንደዚህ እኮ ነው። አባት እኮ ለልጆቹ እንዲህ እኮ ነው። እናት ለልጆቿ እንዲህ እኮ ናት። ከልጅ ልጅ አታመላልጥም እኮ ታዲያ እናት ቤተ ክርስቲያን እናታችን ድንግል ማርያም አባታችን መድኃኒዓለም ሁላችንም ክፍ አድርጎ ስራ ሰርተን ከተገኘ የዘላለም እንከብራለን። የሚያድምና የሚያድልና አምላክ ስሙ የተመሰገነ ይሁን። ያለም ግን ከዚህ ጀምሮ ስናየው አንተ ማነተ ብለን የምንጠየቅበት ነው፣ ከየት መጣ የምንባልበት በትንሹም በትልቁ በሁሉ በየትኛው ለሕክምናም ስትሄዱ አቅማችሁን አይታችሁ ነው የምትሄዱ አቅማችሁ ናይታችሁ ምክንያቱም፣ ወፈር ያነ ሳንቲም ከሌላችሁ አይ እኛን አንችልም ብላችሁ ነው የምትቀሩ። ከዚህ ግን ብትመጡ ሳትይዞ የሚቆጣችሁ የለም። የሚቆጣን የለም፣ የአባታችን ቤት። ስለዚህ ቅዱሳን ለዚህ ነው ወደ እግዚአብሔር የሚገሰግሱ፣ መከራውን ሳይፈሩ፣ ረሃቡን ሳይፈሩ፣ ሰይፉን ሳይፈሩ፣ መከራውን ሳይፈሩ ብፁአን ለ ስደ ቤት ስለ ጽቅ የሚሰጡዩማትክስ ወ አምስት አስር ላይን የሚገኘው ይህ እንግዲህ ስለሁሉ ነገር ተነትናል። ስለ ሁሉ ነገር ነው የሚናገረው ና ስለ ጽቅ የሚሰደዱ ብቻ አይደለም። ይቅር የሚሉ ብፅዓን ናቸው። የሚታረቁ፣ የሚያስተምሩ፣ የሚምሩ እያ ላይ ተነትነዋልእና ስለፅርቅ ግን ስለ እውነት ማለት ነው። ስለ እውነት እውነ ጠፋ ዛዴ ኩ ትልቁን ቦታ ውሸት ያዘው። አሁን ውሸት እውነት የለም ጠፍቷል። አሁን እዚህ መካከል ሁለት ሶስት እውነተኛ ብትኖረ ድ ነው ብትባሉ፣ ምክንያቱም ውሸታ በስቷል ትልቁንደረጃ የያዘው ውሸት ነው። አዲያ እውነት ይመስላል ስለበዛነ ማለት ነው። ውሸታቦኝ ስለበዛ እውነት ነው የሚመስለው ግን ቅዱሳን ይሄን አይደለም የመረጡት። አንድም ብንሆን ነው ያሉ። እንዴ ታዲያ ያን ጊዜ እንዴ እንዲህ ሰዎች ብቻ ነበሩ እንዴ? እነዚህ ብቻ አልነበሩም። ስለዚህ እነሱ ብቻ ሳይሆኑ ከብዙዎቹ ተመርጠው፣ እንግዲህ እቺ ቅድስት አርሴማ እንደምታውቁት እንደምትታውቁት የባይለ ጸጋ ናት። ደግሞ አንድ ናት ነው የሚለው መጽሐፍ ቅዱስ መጽሐፉ ሲያስረዳን፣ አንድ ናት ለናት አባቷ አንድ ብቻ ናት። ነገር ግን ለእሷ የተዘጋጀው ሌላ ነው። ከዚያ በኋላ የተጠየቀች ጥያቄ ሌላ እኮ ነው። የሚገርማቸው ነገሥታቶች እኮ ናቸው የሚጠይቋት፣ እኮ ሁሉ ተመችቶልሻል፣ ተስተካክሎልሻል፣ አንቺ በዚህ ዓለም ላይ ተመርጠሻል ከዚህ ካለ ሁሉ እንዲህ ብትባሉማ ይሄማ እኮ ዛሬማ የብዙዎቹ መውደቂያ እኮ ነው። አደል እንዴ እናታችን ሔዋንን እንኳን የጣላት ይሄ ነው። አንቺ ንግሥተ ሰማይ ወምድር ስላሰይታል፣ አዳም ንጉሠ ሰማይ ወምድር ስለው አደለውም፣ አለ ይሄ ውዳሴ ከእናታችን ከሔዋን ጀምሮ እየጣለን የመጣ የትዕቢት ወይም ደግሞ ምቀይነት፣ ስስት፣ ኩራት ሌለው እንደዚህ ይሄ አንዱ ትልቁ የመውደቂያ ስልት ነው ይሄ። ስለዚህ ሰማይቷ ቅድስት አርሴማ ግን ነገስታቶች ናቸው የፈለጉ የፈለገሽ ስትባል እኔ የምድር ሙሽራ፣ የዓለም ሙሽራ አይደለሁም። እኔ የመንግስተ ሰማያት ሙሽራ ክርስቶስ ሙሽራ ነኝ እንጂ የዚህ ዓለም ሙሽራ አይደለም። ማን ነው እንዴ ብሎ አሁን እንዴ ምትባሉ ቢተላላችሁና ከሀገር ወደ ሀገር ስትሰብ አልፈልግም። ምን ምን ያህል መባረቅ ነው እግዚአብሔር ምን ያህል መመረቅ ነው። አሁን እኮ የልቦናችን አይላይድ እኮ የአይን አላይ ብሎ እኮ ነው ይሄ ወጭ አይን ብቻ ነው የሚያዩ ማለት ነው እንጂ ከልባችሁ ስታስተውሉ ትናንተ አገባችሁ የነበረው የለም ትናንት አገባችን የነበረችው የለች። ትናንት ለዚህ ሲደግሞ የነበሩት የሉ። ትናንት ነበሩ ዛሬ የሉ። የእኛ አባቶች ትናንት ነበሩ ዛሬ የሉ። እኛም ነገ የለንም። ሞ ያው መሬስ ዛሬስ የመገኘት የመገኘት ነጃ በበጠራመ ታውቁታላቸው እያያቸው ታዲያ ለዚህ አሁን እኛ ለምንድን ነው በቅድስት ክርስቶስ በቅድስት አርሴማ በሰማይቷ መንገድ ልንድ በቅዱሳን በሰማይታት መንገድ ላለን የምንችለው ለምንድን ነው? እነዚህ ቅዱሳን እነሱ እኮ የተከተሉት ክርስቶስን እኮ ነው። ማርቆስ ወንጌል ነፍሱን ሊያድናት የሚወድ ቢጣላት ያገኛታል። ስለ እኔና ስለ ወንጌል አለ። ስለ እኔና ስለ ወንጌል ስለ ቃሌ ብሎ ቃሉ እውነት ነዋ፣ ውሸት የለበትም። ስለ ቃሌና ስለ እኔ ብሎ ስለ ወንጌል ብሎ የነፍሱን የሚጥላት ያገኛታል። ከሚያገኝበት ቦታ ነው የሚያስቀምጣት። በማይጠፋ ቦታ ነው የሚያስቀምጣት። እኔን ተከትሎ መጥቶ የሚጠፋ የለም። በየመንገድ ኖሮ የሚጠፋ የለም። የየም ስንጠርቶ የሚጠፋ የለም። በእኔ አብሮ የሚጠፋ የለም። እናንተ በትንሥሬ ለዘላለም ትከብራላችሁ፣ ለዘላለም በሕይወት ትኖራላችሁ። የዚህን ሞት አትፍሩት፣ ሰማያዊውን ሞት ፍሩ፣ የኋለኛውን ሞት ፍሩ። ኃጢአትን ፍሩ እንጂ ሞትን አትፍሩ። ትፍሩ ወለሞት ፍሬዋን ኃጢአት ኃጢአት እንፍሯት። እንዴት ነው የምንፈራው? ትራ በች እግዚአብሔር አሳያቸው ይታዝቡ። ኃጢአት የሚፈራ ሰው አለ የለም፣ ደፋር እኮ ኃጢአት የሚፈራ ሰው እግዚአብሔርን ያሳዝናል። እኔ ክርስቲያን ነኝ፣ እኔ እግዚአብሔር ልጅ ነኝ፣ ንግል ማርያም ልጅ ነኝ እነሱ ያልሰሩትን መስራት ፋቂያተኛ መሆን እግዚአብሔር ያልሰሩት በእግዚአብሔር መንገድ አለመሄድ ሁሉ አለመገኘት። አሁን እኮ የለም፣ ዝም ብሎ ማውራት ብቻ ካልሆነ በቀረ የሚሰራ ስራ የለም። የለም፣ ጠፍቷል፣ የለም። እና ሰማይቷ ለዚህ ነው የታጨችው። ነገር ግን ከሮሜ ወደ አርማንያ ሂዳ የተነሳችበት ሮሜ ቢሆንም የመጨረሻው አርማንያ ሰማይትነት የተቀበለችበት ነው። ስለዚህ እንደው የሚገርማችሁ ታሪኩን ታውቁታላችሁና ብዙም ባላ ጥሩ ነው። እዛ ወታደሮቹ ወደ ድር- አንስ እህዳ ቀርባ ነይ ብሎ በዚህ በአደባባይ መሀል ጠርቷት ጉልበተኛ ጠንካራ ስለነበረ አይ እኔ የአንተ አይደለሁም የእግዚአብሔር ነይ ስትለው በኃይል ቢሆን መስሎ ጎተታት ይላል። ነገር ግን ኃይል ተሰጣት። ክብር ምስጋና ለስማጠራ ከይሊ ሰጣቸው። ኃይል ይሰጣችኋል። እንዳይመስላችሁ ሴት ስለሆናችሁ ቀጭን ስለሆናችሁ ጡንቻ ስለሌላችሁ እንዳይመስላችሁ። እግዚአብሔር ከእናንተ ጋር ከሆነ ኃይል ይሰጣችሁ። እግዚአብሔር ከነሱ ጋር የሆነ ባህር ከፍሮ ሲሻገሩ አይተናል አይደል እንዴ? እሳ ሲያጠፋ አይተናል አይደል እንዴ? ምን ይሳለው? ያለ እግዚአብሔር ይሳለው ነገር የለ። እኛ እኮ ሙሉ አልሆን ብለን እኮ ነው፣ ጎደሎ ሆነን እኮ ነው እንጂ አባቶቻችን እኮ ባህር ሲከፍሩ አይተናል እኮ በሳስ ያጠፋው፣ አይተናል እኮ። ምን ችግር አለው? እግዚአብሔርን ይዞ ምንም ባይሆን ነገር አለ። የድንግልን ይዞ ድንግልን ከእናቱ ጋር፣ ጌታን ከእናቱ ጋር ይዞ ምንም ባይሆን ነገር አለ። ስለዚህ እንደዚህ ወታደሮች በኃይል ሂደው እሱም በኃይል ሲወጣት ከዚህ መሀል ለአንተ አልገባም ብላ እሱን ስትመነጥቀው ይላል ኃይል ሲያጣ ወዲያውኑ፣ በቁጭት ወታደሮችን አሰልፎ ሩና ሳይፋት አለ በዚህ ሰዓት ቅድም እንደነገርኳችሁ እሷ ብቻ አይደለችም፣ አብሮ የነበሩት ሁሉ ዛሬ። የማ መድኃኔዓለም ማያደርግ ፈተናው ቅድም እንዳልኳችሁ ቀላል አድርጎልናል። ቀላሉን ያደርግልን። እንደዚህ አንድ ቅድሞች አዝሪቶች አሉ። በገውም ሁሉ አልፈው እንዳበሩት አይደለ እኛ እንደ ሽምብሮቹ ባንድ ወር ተሰርተው እንደሚደርሱ ምናልባት እንዲያችን እየፈጠነ ነው መሰለኝ። እንደዚያው አሁን የሆነውና ፈተናውን እንዲያ እንደዚህ ያድርግልን። አሁን አንዱ ጓደኛው ስለ እግዚአብሔር መስከረ ወዲ የሚገደል እኮ ሌላው እኮ ጥግ ጥጉ ነው የሚዝበልና፣ ማለት አይደለም ነው ሸገን ነው። እነዚህ ግን ደናግሎች አብረው የተሰደሩት ግን ከእሷ ጋር አብረው ነው የወጡ እዛ አደባባዩ ላይ። አሁን ግን እሷ ከዚህ አስቀድማ ምን አለች? አቤቱ ቅዱስ አምላክ ሆይ አለችና፣ አንድ ጊዜ ታገሱኝ አለቻቸው። ምን ፈጣሪን ልጠይቁ አለች። ልትሰየፍ እኮ ነው እየተወዳጀ እኮ ነው። አምላኬን ልጠይቀው። ሌላ እላችሁም ለምልጥ አይደለም እኮ ልሽሽ አይደለም እምሸሽበት ጊዜ ስጡኝ አይደለም እኮ እባካችሁ ማሩኝ አይደለም እኮ እባካችሁ አትግደሩኝ አይደለም እኮ እባካችሁ አትጥቱኝ አይደለም እኮ እባካችሁ አትግደሩኝ ሳይሆን፣ አትጥቱኝ ሳይሆን አምላኬን ልጠይቀው አለውና ለዚች ጊዜ ስጡኝ አለቻቸው። እንጸልይበት ይሄ ጸሎት ከእግዚአብሔር ጋር ምንገናኝበት ወደ እግዚአብሔር የምናመለክትበት ማመልከቻ። ጸሎት ማለት ከእግዚአብሔር ጋር የምንገናኝበት፣ ወደ እግዚአብሔር የምንደውልበት፣ ከእግዚአብሔር ጋር ደውለን የምንገናኝበት፣ የልባችን መሻን የምናስፈጽምበት፣ ከችግር መወጣበት የማንችለው ሲመጣ ቀላሉን እንዲያደርግልን ከእግዚአብሔር ጋር የምንነጋገርበት እና አንድ ጊዜ ታገሱኛለችና ወደ እግዚአብሔር አመለከተኝ ጸለየች ይችላል በዚህ ሰዓት እግዚአብሔር ደረሰላት

እሷ ግን እዛው ሁና ካለ ሁና መመስከር ጀመረች፣ ስለ እግዚአብሔር። እንዳያመልጣት እኮ ነው፣ ይሄ እንዳያመልጣት፣ ይሄ ጽዋ እንዳያመልጣት፣ ይሄ ሰማይትነት እንዳያመልጣት እኮ ነው። ከዚያ ካርዶ ሁና እነሷ ላይ ያጓትም ነበርና ታማሚ ነበር ይችላል። ስለዚህ ስለ እግዚአብሔር ስትመስከር እሷንም ከዚያው ላይ ሰማይት ሆነች። ስለዚህ የሰማይቷ የቅድስት አርሴማ የእረፍት ቀን የሚታሰብበት የነዚህ ሁሉ ደናግል ቅዱሳን ሰማይት የረፍታቸው የሚታሰብበት ነውና ቅድም አበቦችን አንፍቻለሁ። አበቦቹ ይህን ሁሉ ሂደት እደው ፍሬ ያፈራሉ። ከእኛም ፍሬዬ ይፈለጋል። ፍሬ ይጠበቃል። የክርስቶስና የእናታችን የድንግል ማርያም በምሳሌነት የተገለጸው ምሳሌ የሌለው ወደር የሌለው ቅዱስ ሥጋውን ክቡር ደሙን ስላስገኘችልን መዳን ያለምን ነው። እኔና ከእናንተ ደግሞ እንደነ ቅዱሳን ሰማይታት እንደነ ቅድስት አርሴማ እንደ ሌሎች ቅዱሳን አባቶቻችን በጎ ፍሬ አፍርተን መገኘት ይጠበቅብናልና ሁላችንም በእነዚህ አበባዎች፣ በእነዚህ እጽዋቶች፣ በእነዚህ አዝሪቶች እንመሰላለን። እነዚህን አዝሪቶች ለማሳጠር ብዬ ነው እንጂ ወፍ የሚበላቸው አሉ፣ ወፍ የማይበላቸው አሉ፣ ይላቸዋል። ወፍ የሚበላቸው ለወፍ የተጋለጡ የማይጸልዩ ክርስቲያኖች፣ ሰነፎች እግዚአብሔርን የማያመልኩ፣ የማይመጸውቱ፣ የማያስቀድሱ ንስሐ የማይገቡ ላጋንንት የተጋለጡ ናቸው። ባጋንንት ይበላሉ። እነዚያ በሸፈኛ መከላከያ ያላቸው የሚጸልዩ ክርስቲያኖች ናቸው፣ ክዳን ያላቸው አዝሪቶች። እነዚያ ክዳን የሌላቸው በአዕዋፍ ይበላሉ፣ በአራዊት ይበላሉ። መሸፈኛ ያላቸው ግን ካደጋ ይድናሉ። ያለልኛችን እንዳንሞት ለንስሐ እንድንበቃ ለፍሬ እንድንበቃ መከላከያችን ጸሎት ነው ጾም ነው። ምጽዋት ነው። ፍቅር ነው። ሰላም ነው። አንድነት ነው። ይሄ ሁሉ ክዳናችን ነው ባጋንንት እንዳንበላና፣ እነዚህ ያንን ሁሉ አልፈው ፍሬ አፍርተው ተገኝተዋል። እኛም በእነዚህ እንመሰላለንና መልካምና በጓ ፍሬ አፍርተን እንድንገኝ የአምላካችን ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ብፁዓን እለ ይሰደዱ በእንተ እነዚህ ላሉት ናት እንደነዚህ ላሉት ናት። እግዚአብሔርን ለሚፈልጉ በእግዚአብሔር መንገድ ለሚሄዱ ቆራጥ ለሆኑ እግዚአብሔርን በማምለት የሚሰሩ እንደነዚህ ላሉት ናት። ስለዚህ የማቴዎስ ወንጌል ሃያ አምስትም ሌሊት በወንጌል ላይ ሲነበብ ነበርና አስሩ ደናግል ጠ ሰነፍ፣ ልባም ብሎ ይገልጻቸዋል። እነዚያም ደግሞ ከዚህ ሰለፎች ብዙዎች ነንና ልባቦቹ ዛሬ እየበሉ ዛሬ እየጠጡ ልጆቻቸውን እያሳደጉ ትዳራቸውን እየመሩ የዕለት ኑሯቸውን እየኖሩ አተው አትጠጡ አትጥሩ አላለም እግዚአብሔር። የዕለት ስራቸውን እየሰሩ ነገር ግን ይሄኛው ዓለም ሲያል ወዲያኛው ዓለም ዓለም የሚቀየር ዘይት መብራት ይዘው ነበረ። ይሄ አሁን የሚያዩት ሲጨፎን ሲዘጋ ሲቆለም ሌላ መብራት አለ ያንን ለመንግሥተ ሰማያት የሚያበቃው ስራ ይሰሩ ነበረ። እነዚያ ሰነፎቹ ግን እነዚያ ልባሞቹ እባካችሁ ነው ያሉ፣ አይገኝም። የእግዚአብሔር ልጆች በኋላ እባክሽ ትረፊ እባክህ ትረፈኝ አይባልም። በማለትም አይዳንም። ሰው በራሱ ስራ ብቻ ነው የሚጠየቀው የሚድ ነው። እና እንደው ገሌ እንዲያርጓል፣ ይሄ ምክንያት አያድንም። አባቶች እናቶቻችን አባቶቻችንም አላዳንም። እና ምክንያት አያድንም። አሁን ምክንያት እየፈለግን ነው ስለዚህ እነዚያም ጠይቆ ነበር አላዳናቸውም። እና የልባቦችን ስራ ሰርተን የረድኤቱ የበረከቱ ተሳታፊዎች እንድንሆን የአምላካችን ቅዱስ ፈቃድ ይሆንልን። እንግዲህ የሰማዕቷ ቅድስት አርሴማ፣ እነዚህ ሁሉ ሰማዕታት በዓል ስናከብር ዝም ብለን ሰምተን ነሄድ እኛም እንዲተናገር መር ሳይሆን ስራቸውን መስራት ነው እና ስራቸውን ሰርተን ለረድኤት ለመንግስተ ሰማያት ለክብር እንድንበቃ አምላካችን ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይቆየል።